ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጠላት ትርጉም የለውም። አብዛኛው ሰው እንደሚያውቀው መነጋገሪያ ነበርን እና ያ ሁሉ ጫና እኔ ላይ ነበር ያረፈው። ያሳለፍኩትን ነገር እኔ ነኝ የማውቀው ትላለች ሩሀማ። ሀብታሙም ደግሞ በበኩሉ በሰዓቱ ስሜታዊ ሆኜ ለእርቅ ፍቃደኛ አልነበርኩም፣ ብዙ ነገሮችን ብያታለሁ፣ ያም እሷን ጎድቷታል፣ ይቅርታ ማለት እፈልጋለሁ ሲል ተሰምቷል። ክቡራን አድማጭ ተመልካቾቼ፣ ከዘጠኝ ወራት በፊት መነጋገሪያ የነበሩት ሩሀማና ሀብታሙ ታርቀዋል። እንዴት ታረቁ? ማናስታረቃቸው? እርቃቸውስ ላይ ምን ምን ተባለ? ምን አሉ? እነዚህን ጉዳዮች በዝርዝር ነገር ግን አጠር አድርጌ አዘጋጅቼላችኋለሁ። እንደምናስታውሰው ሩሀማ ሁለቱም ኩላሊቶቿ ፌል አድርገው ሀብታሙ ምኑም ሳትሆን እንዲሁ ስለሚያውቃት ብቻ አዝኖላት ከእሷ ምንም ሳይፈልግ አንድ ኩላሊቱን ሰጥቶ ሕይወቷን አትርፎላታል። በኋላ ላይ በትዳር ተጣመሩ። በዚህ ስራውም ልታመሰግነው ሰይፉ ላይ ቀረበችና አመሰገነችው። ነገር ግን ሀብታሙ ተበድ እያለው እንዳለችው በሰላም በፍቅር እየኖርን አይደለም ተለያይተናል ብሎ ምላሽ ሰጠ። ሩሃማም ጥፋቷ ናምና እግሩ ላይ ወድቃ ይቅርታ ይህንን ያህል የሚጎዳህ አልመሰለኝም ነበር ብላ ይቅርታ ብትጠይቀውም ፈቃደኛ አልነበርም። ግን አሁን እንደ ፈጣሪ ፈቃድ የፈጣሪ ጊዜ ሲደርስ በሃይማኖት አባትና በስነ ልቦና ባለሙያ ሽምግልና ታርቀዋል። ደስ ይላል። እግዚአብሔር ይመስገን። ቀሲስና ሆሰና ይዘበንና የስነ ልቦናና የተዳራ ማካሪ የሆኑት ባዩ ጌታቸው ናቸው፣ ይህንን የሽምግልና ሁኔታ የፈጸሙት ማለት ነው። ሩሃማ የእርቅ ስነ ስርአቱ ላይ ከዚህ በፊትም ለመታረቅ ብዙ ነገር አድርጌ ነበር ብላለች። ሀብታሙን በበኩሉ ያሳለፍኳቸው ነገሮች በጣም ከባድ ነበሩ፣ ነገር ግን የተጣላንበት ጊዜ ደግሞ የበለጠ ዋጋ አስከፍሎኛል እና አሁን ትዳሬ መልሼ እንደገና ባለቤቴን ለመንከባከብ እፈልጋለሁ። ነገር ግን እህቶቼም ወንድሞቼም በቅርብ የሚያውቁኝም የማያውቁኝም ደስታዬን እንዲካፈሉ እፈልጋለሁ። የችግራችን ተካፋይ ነበሩና አመሰግናለሁ። አሁን የንስሐ ሕይወት ውስጥ ገብተን ጾም፣ ጸሎት ይዘን ስንጸልይ ሰላማችንን መርጠናል። በሰዓቱ መነጋገሪያ ነበርን እና ያላግባቡን ነገሮች ስለነበሩ እኔም የማይሆኑ የማይባሉ ነገሮችን ተናግር ያለሁ ያ ቃል እሷን እንደጎዳ ታውቃለሁ። ከዚህ በኋላ ከጥላችን በፊት እንደነበርነው ሰላም ፍቅር ሆነን በደስታ እንድንኖርና አይደለም አካሌን ህይወቴንም ሳልሰስት ልሰጣት ፍቃደኛ ነኝ ሲል እንግዲህ ሰምተነዋል። በጣም ደስ የሚል ንግግር ነው። በሰዓቱ ስሜታዊ ሆኜ ነው ለእርቅ ፍቃደኛ ያልነበርኩት ብሏል። እንደምናስታውሰው ሰይፉ ላይ በድጋሚ ሩሀማ ቀርባ ሀብታሙም በቀረበበት ፕሮግራም ላይ እግሩ ስር ተደፍታ በነ ፓስተር ቸሬ በነ ትግስት ዋልተ ንጉስ ፊት ለፊት ይቅርሳ ጠይቃው ነበረ። ነገር ግን ፈቃደኛ አልነበረም። ያን ጊዜ ስሜታዊ ሆኖ ለእርቅ ፈቃደኛ እንዳልነበረ ነው የተናገረው። አሁን ላይ ግን አባም መክረውኛል፣ ብዙ ነገር አስተምረውኛል። እናም አብሬያት ደስተኛ ሆኜ ለመኖር ፈቃደኛ ነኝ። ይቅርሳ ብላኝ እግሬ ላይ ወድቃ ነበረ። አሁን እኔ ደግሞ እሷን ይቅርታ ማለት እፈልጋለሁ ብሏል። ሩሃማ ደግሞ በበኩሏ በጊዜው የተፈጠረው ነገር አሁን እንደዚህ በቀላሉ ተሰባስበን እንደምናወራው ቀላል አልነበረም ብላለች እውነት ነው ቀላል ነገር አልነበረም በተለይ ለሷ በብዙ ሁኔታ ስትሰደብ ነበረ የኩላሊት ሌባ እንዲሁም ደግሞ ብቻ ብዙ ነገሮች ተብለው ነበረ መድገም አያስፈልግም አብዛኛው ሰው እንደሚያውቀው መነጋገሪያ ነበርን ብላለች እናም የሁሉ ጫና እኔ ላይ ነበር ያረፈው ያሳለፍኩትን ነገር እኔ ነኝ የማውቀው እና አሁን ወደ ኋላ አንመለስ ስለተባለ ስላሳለፍኩት ነገር አላወራም። ይችን ቀን ስናፍቃትና ስጸል ነበር የኖርኩት። በጣም ደስ ብሎኛል። ወደ ትዳሬ፣ ወደምወደው ባሌ፣ ህይወቱን ወደ ሰጠኝ ወደ ውዱ ባሌ ልመለስ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን ይችን ቀን ለማየት ስላበቃኝ እግዚአብሔርን አመሰግነዋለሁ ብላለች። በጣም ደስ የሚል ነው የእርቅ ፕሮግራማቸው። የስነ ልቦና ባለሙያ የሆነውና ለረዥም አመት በትዳር ዙሪያ አማካሪ ሆኖ ሲያስታርቅ የቆየው ባዩ ጌታቸው ደግሞ ፍቅር በመካከላቸው ስለነበረ ነው ለዚህ ቀን የበቁት። ዘጠኝ ወር ሙሉ ሳይታረቁ የቆዩትም ጉዳያቸው ወደ ሚዲያ በመሄዱ ምክንያት ሰዎች ጣልቃ ገብተው ብዙ ሲሉ ስለነበር እንጂ እንደ ፍቅራቸው በመሃላቸው እንዳለ መዋደድ ቢሆንማ ለመታረቅ ይህን ያህል ጊዜም አይወስድባቸውም ነበር። ከዚህ በኋላ ፈተና ቢገጥማቸው እንዴት ማለፍ እንዳለባቸው ተምረዋል። ወጣቶች ናቸው፣ ብዙ ጊዜ ከፊታቸው አለ። እናም ጎበዞች በመሆናቸው መጥፎውን ጊዜ አልፈውታል። ግን ፍቅራቸው ጠንካራ በመሆኑ ለዚች ቀን በቅተዋል። በጣም ደስ ብሎኛል። ብዙ ባለትዳሮችን አስታርቄ ወደ ትዳራቸው እንዲመለሱ አድርጌያለው። የዛሬዋ ቀን ግን ለእኔ በጣም ልዩ ቀናት፣ በጣም ደስ ብሎኛል ብሏል። የስነልቦና አማካሪው ቀሲስ ናሆሰና ይዘበንም አስታራቂያቸው እንደ ንስሐ አባት ሆነው የእግዚአብሔርን ቃል ስለ ትዳር ምን ይላል የሚለውን ሲያስተምሯቸው የቆዩ አባት ናቸው። እናም ሕዝቡ በምን ምክንያት ታረቁ ያን ሁሉ ተበዳድለው እንዴት ብሎ ሊጠይቅ ይችላል። ነገር ግን ክርስቶስ ሲገርፉት ምራቅ ሲተፋበት ሲሰቅሉት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እነ ሀብታሙም ይቅር ተባብለዋል። በደላቸውን በሙሉ እንዲያርገሽኝ እንዲያርገኝ ተባብለው ፊት ለፊት አውጥተው አውርተውታል። ለዛም ይቅርታ እርስ በርስ ተጠያይቀዋል። ሀብታሙ አካሉንም ለግሷል። ይሄ ለባለቤቱ ለሚስቱ ለአካሉ ሲያንስ እንጂ አይበዛም። ባልና ሚስት አንድ አካል አንድ አምሳል ናቸው። እናም ያሳለፉትን ነገር አሁን ላይ ማንሳቱ አያስፈልግም፣ በይቅርታ ፈተውታል። ወደ ኋላ ተመልሰው ይሄን አድርጎኝ ይሄን አድርጋኝ ብለው በሚዲያ ማውራትም አይጠበቅባቸውም። ከኔ ጋር በግል አውርተዋል፣ እናም በይቅርታ ሽረውታል ሲሉ አክለዋል። ሩሃማ ከዚህ በኋላ ምን አይነት ሚስት እሆንለታለሁ ብለሽ ነው የምታስበው ተብላ ለተጠየቀችው ጥያቄ እኔ ለሱ እንደማንኛውም ኢትዮጵያዊ ሚስት አክብሬው ታዝዤው በሰላም በፍቅር እስከ ህይወት መጨረሻ ከእሱ ጋር ለመኖር ነው ሀሳቤ። እግዚአብሔር ይፍቀድልኝ። በጣም እወደዋለሁ። ይችን ቀን ለማየት ስላበቃኝ እግዚአብሔርን በድጋሚ አመሰግነዋለሁ። ነገር ግን ቤተሰቦቼ አብረውኝ ተጎድተዋል። በተለይ እናቴ ከቤት ላለመውጣት እስከ መሳቀቅ ድረስ ደርሳ ነበረ። እናም ካሁን በኋላ እንዲህ አይነት ነገር አይፈጠርም። ቤተሰቦቼ ልላቸው እወዳለሁ። በተለይ እናቴና ወንድሜ ይቅርታ አድርጉልኝ። ከዚህ በኋላ በሰላም በፍቅር ስንኖር ነው እንጂ የምታዩን በመካከላችን እንዲህ አይነት ነገር ሲከሰት አታዩም። በጣም ይቅርታ። የሀብታሙን ቤተሰብ ሄጄ ይቅርታ ልጠይቅ እፈልጋለሁ። ወደፊታችን በጥሩ ሁኔታ እንዲቀጥል የእሱ ቤተሰቦች ጋር መሄድና ይቅርታ መጠየቅ እፈልጋለሁ። ከእነሱ ጋር ተመራርቄ መመለስ እፈልጋለሁ። በማህበራዊ ሚዲያ የኔም የሱን ቤተሰብ ስማቸው ሲብጠለጠል ነበረ። ስለዚህ የተጎዳ አእምሯቸውን ማደስ አለብን። ሄጄ ይቅርታ መጠየቅና መመረቅ እፈልጋለሁ ብላለች። ሀብታሙም ከዚህ በኋላ ምን አይነት ባል ነው የምትሆነው ለሩሃማ ተብሎ ሲጠየቅ በጣም ስለመወዳትና ስለማፈቅራት ባሏ ሳይሆን አባቷ ለመሆን ነው። ከዚህ በኋላ እቅዴ የእሷንም የኔንም ቤተሰቦች ለተፈጠረው ነገር በሙሉ ይቅርታ መጠይቅ እፈልጋለሁ። በጉዳዩ እናንተም ብዙ ተብላችኋል፣ ስማችሁ ተነስቷልና በጣም ይቅርታ። እውነት ነው እሷ እንዳለችው ሄደን በቤተሰቦቻችን መመረቅ ይገባናል ብሏል። እጅግ በጣም ደስ የሚል የምስራች ነው። ከዘጠኝ ወራት በኋላ ነው እንግዲህ የታረቁት መነጋገሪያ እንደነበሩ እናውቃለን። ብዙ ጊዜ ሚዲያ ላይ ሲወጣ ጉዳያችን የግል መሆኑ ይቀርና የሕዝብ ይሆናል። እናም ጉዳያቸው የሕዝብ ሆኖ እሷን እንደሱ ሆነው ያገባኛል እያሉ በመልኳም ሊሆን ይችላል፣ ወይ ኩላሊት በመውሰዷ በፈቃደኝነት እሱ ፈቅዶ ለሰጣት ኩላሊት ማለት ነውና ብዙ ነገር ሲሏት የነበሩ ነበሩ። እሱንም በተቃራኒው ለእሱ አውግነው ብዙ ብዙ ያሉት ነበሩ። ነገር ግን ይኸው ሁሉም ነገር አለፈና አሁን ላይ በደስታ በፍቅር ሁለቱም ጥንዶች ተቃቅፈው ይቅር ሲባባሉ ሲሳሳሙ ሲተቃቀፉ አይተናል። በጣም ደስ የሚል ነገር ነው። በቤታቸው እንግዲህ እግዚአብሔር ይግባ፣ የቤታቸው ራስ ክርስቶስ ሲሆን እርቅ የማያስደስተው ሰው የለም። መታረቃቸው እጅግ እጅግ በጣም ደስ ብሎኛል። እንኳን ለዚህ ያበቃችሁ እንግዲህ ወደፊት ደግሞ ወልዳችሁ ከብዳችሁ ለማየት ያብቃን። ፈተና ማይገጥመው ሰው የለም። ፈተናችሁን እንግዲህ ከዘጠኝ ወራት በኋላም ቢሆን ተስፋ ሳት ቆርጦ በድል ነስታችሁት አንድ ላይ ለመሆን ስለበቃችሁ በጣም ደስ ይላል። ሰይጣን አፈረ ነው የሚባለው። እነ አባም እንዲሁም የስነ ልቦና ባለሙያውም ላደረጋችሁት ነገር ምስጋና ይገባችኋል። አንድ አካል የሆኑ ሰዎችን መልሳችሁ ነው ያገናኛችሁት እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። እስኪ እናንተ የተሰማችሁን ደግሞ ሀሳብና አስተያየታችሁን ስጡኝ።